እንግዲህ ዘላችሁ የመጣሁት ዛሬ ኖሀሚ ክፍል 23 ነው ማለት ነው። ይቀጥላል። ቤተሰብ ላይክ ሰብስክራይብ እያደረጋችሁ ገባገባ በሉ። እንግዲህ ኖሀሚ ያቆመው ኖሀሚ ወርቋን አንስታ ወርቁን አንስታ ከክፍሏ እያስገባች አስገብታ ከዛ በኋላ አባትየው ይህም ሁሉ ጉድ ሲሰማ ልጁን በጥፊያ መቷታል። እዛ ላይ ነበር ያቆመው። ቤተሰብ እንደገና የኤርማይስ ፍቅረኛ ሌላ ፍቅረኛዋን ዛ ከች ስትል ይሄኛው በድንጋጤ ኩም ሲል ነው ያቆም

ሁሉም ሴራ ቃለው የማየነው ነው ከዚህ በላይ እዚህ ቤት በትቆየ የተመረጠ ነው። ምክንያቱም እዚህ ቤት ያሉት በጣም አደገኛ ሰዎች ናቸው እያለ ነው ቤተሰቦቹ እንዴ እንግዲህ የእርማ ያሰጮኛ ብቻዋን ሁና ቆለጭ ቆለጭ እያለኝ ነው ሳሎን። እሱ ደግሞ መጣላት ፍቅረኛ። እኔ ቆንጆ ብቻሽን ሆንሽ እንዴ አይዞሽ ይመጣሉ እያላት ነው። ነውጣሚ ነገር ነው ሳ ኖሀሚ ልጄ ናት። ከኖሀሚ ላይ ለአንዴና ለመጨረሻ ጊዜ አይነሽን ማነቅሌ ከሆነ አሳይሻለሁ እያለ ነው አባትየው። ሚስትየዋ ደግሞ ምን ታመጣለህ እያለች ነው። ጭቅጭቁ ቀጥሏል እንግዲህ። ኖሀሚ በጣም ዘናጭ ልብስ ለብሳ ብቅ አለች። አይኑ ደግሞ እሱ ከሷ ላይ አልነቀል አለ በሚገርም ሁኔታ ቤተሰቡ ምሳው ቀርቦ አይኑ ህሷ ላይ ወርቋል። እንግዲህ አብረሽን በኮኝ ብበይ ምሳ በጣም ደስ ይለኛል ሲላት እሱ አገንጥለው ሄደች ማለት ነው። ነሚ በጣም አምራናት እንግዲህ ኖሀሚ ውጪ ወታ ቁጭ ስትል፣ እርማዬ ሰውዬ ቦታውን አገኘ መቶ ቁጭ እሷ ጋራ ምን አባክል ሥራ መጣ ስትለው፣ ኤሚን አፍቅሬ ለአንቺ መጽዋትነት አንቺ ቅርታ እንድትይኝ ወደዝ መጥቻለሁ ብሎ እርፋለሁ። ውስጥ ገብቼ ሁሉንም ነገር ነግራቸዋለሁ እያለችው ነው

እንግዲህ አፍቅሬው ሳይሆን የገንዘብ ፍቅር ነው ስትላት፣ እና አሁን ቦታ አራቂ ይህም ስኪል ጎጃ ይገባውን ብላ እንግዲህ ፀጉሯን ይዛ ወንናታለች ነው። አሁን ማለቴ ኖሀሚ ወልውላት አለች። ጸጉሯን ይዛ ማለት ነው። መቼ ማረሳልሽ ይሄንን ያደረግ ሽሆን እያለች ነው። አሁኑኑ ቤቴ መሄድ አለበይ ብላ ጥላ ወሄደች ማለት ነው። ምክንያቱም ሀሜ እንግዲህ ስለ ሀድዶቻት ተናዳ ወጣች ማለት ነው። ጉዲ ልጅ ተራ ሴት ናት የምትመስለኝ። ስለዚህ እኔ ነኝ የምፈልግልህ ለአንተ እጮኛ አባትም የመረጠልህ አንተም የመረጥካት የማኮ እናት አለች። እናቱ ፊታዊ ወንድፎች እኮ እንዲ ማወቅ ይችላለን ምንም ሰው ለምን፣ አባትህ የመረጠልህን ያችን ገረዳ ስትለው፣ ታገባ ትም ስትለው፣ ኖሀሚ ክብር የኖርሽ እሷ ክብር ያላት ሴት ናት፣ አንቺም ክብር ያለሽ ነሽ ብሎ እናቱን ተናግራ እንግዲህ ማፈሪያ ብላ ሰርበዋለች እናቱ

ይህ ልጅ እዚህ ቤት ከመግባቱ ጀምሮ የተመቼ ነገር የለም እያለ ያወራል ማለት ነው። ምን ሆንሽ ብሎ የሚጠይቅሽ እሱ ማን ነው? እያለ ነው እንግዲህ ባልየው በነገራችን ላይ አምራ ልጎዳት እችላለሁ ሲላት፣ ከአንተ ውጭ እኔ ማንም ሊጎዳኝ አይችልም ምርማዬስ አለችው ኖሀሚ። እንግዲህ ኤሚ መቀለጃ አደለችም፣ ጥላቴ ልኮን ትችላለች ለእኔ ግን ስጎዳ ትቆሚያ ላይ ህምብላለች ኖሀሚ። እንግዲህ እናቲቱ እስቲ አስተዋውቂን ቆንጆ ሹፌር ከሆነ ብላታለች። እሺ ብላ ልጠራወጠች።

ከዚህ በኋላ እዛ ቤት በተደጋጋሚ መሄዳለብን ይመስለኛል። እናትና አባትን በደምብ እንታወቃለን። ኖሀሚ ልብስ ቀይራ መንጣቷ ነው ወይ የሚያናድሽ አንቺን አላት፣ ማለት ነው ናሆም። ከዛ በኋላ ለማንኛውም በዛ ቤት በተደጋጋሚ መሄድ አለብኝ እያለች ነው። እንዳይበቃሽም አይበቃሽም እያላት ነው ኖሀሚ ናሆም ማለት ነው። ቤተሰብ ስማቸውም እኮ እንዲ አይነት ነው እንዴ። አንተ ምንም የገባህ ነገር የለም ቆይ ኖሀሚ አንተንም መቀማኝ እየመሰለኝ ነው። ስለዚህ ቢያችን ልጅ እንዴት ታስወጣልኝ ይፈልጋለሁ እያለችው ነው። እሱ ደግሞ እየሳቀባት ነው ማለትነውእንዲ ማለትነውእንዲ ማለትነውእንዲ ማለትነውእንዲ ኮላንት ለምድ ነው እንደዚህ ነገሩን በቀላሉ የተመለከትከው እኮ ድሮም እኮ እንደዚህ ተብሎ ነው የሚጀምረው። ኖሃሜ ታሳዝነኛለች ብሎ አትርፍ በጭራሹ እንዲህ እያለ ነው የሚጀምረው። ፍቅር ብላ ወርፍ አንተ የምወዳትም የማፈቅራትም አንቺ ብቻ ነሽ። ኖሃሜ የፈለገ ልብስ ብትቀይራት አታማልለኝም እያለ ነው እሱ ግን ተማሉ በፍቅሩ ጠብ ብሏል። አላወቀውም እንጂ ነው እንግዲህ። እርማዬስ ሹፌሩን እያናገረችው ነው። እናቷ ኤሚ ግን ልታስናግረው አልቻለችም። ቅድም ቅድም እያለች ስበጠብጣት አንዴ ተወጭ ል ልጁ ላናግረው አለቻት እናቷ ጉር ነው ቤተሰብ። እናቲቱ ልጁን ቀማቻት ከልጇ፣ እርማይስን ማለት ነው እንግዲህ። እናቷ ስደባብሰው ነበር እርማይስን። እርማያስ ደግሞ እስቲ አንዴ። ኧረ በጣም ነው የሚገርመው። እኔ ራሱ ተንተባተብኩኝ። እና ለልጄ ሌላ ሹፌር መቀጠር አለብኝ ስትል እናቲቱ እንዲህ ስራ እያባረሩ ነው ሲል፣ አይ አንተ ለእኔ ሹፌር ብቻ ነው መሆን ያለበት እያሉ እየደባበሱት ነው። ሊስሙትም ጠጋ ሲሉ እድሜ መሄድ ይችላለሁ ወይ ብሎ ተነሳ። እንደዚህ ሲሆኑ ግን ኖሀሚ አየቻቸው ማለት ነው። በጣም አደገኛ እናት ነው ያላት ሚጣ የና እናት እንግዲህ ምን አይነት ቀልብ የሚስብ ወጣት ነው ይህ ወጣትማ፣ ማ የሚገባይ ለእኔ ነው እያሉ ነው በሚገርም ሁኔታ። በጣም የሚያሳዝነው እንግዲህ በትልቅ ሰውነታቸው የተዋረዱት የና ናሆን፣ ጉድን አላየም። እንግዲህ አባትየው ሰው እንዲከታተላት ኤምራንን አድርጓል። ሚስቴን እንዴት አየሃት አለ እናሆም፣ እሱ ደግሞ አባትየው ደግሞ ጥሩ ሚስት ትመስላለች አለ። ግን እየተከታተላት ሰው እንዲከታተላት ማድረጉን አላወቀም። እንግዲህ አምራን ተፍ ተፍ ስትል መያዟ አይቀርም በፎቶግራፍም ሆነ በቪዲዮ ጉዷ ፈላ አስር እናቲቱም የልጅም ፍቅረኛ እንዲትከታተልልኝ እፈልጋለሁ እያሉት ነው እርማየስን። እርማየስ ደግሞ በጣም ደነገጠ ማለት ነው። እና ስለዚህ ሰዎቹ ክትትል በክትትል አድርገዋታል። የእነሱ ምራት ለማድረግ ክትትል ያስፈልጋታል ተብሎ እንግዲህ ህርማየስ ሴትዬቱ መኪና ውስጥ ስገባ በቀደም ያው ስላስፈራራችሁ የእኔ ፍቅረኛ ትሆናለህ ብላ ባረካት ስላሳየችው ደንግጧል፣ ማለት ነው። እና አርማይስ ሲደነግጥ አምራነን ስከታተልልኝ አለ። የልጅን እጮኛ ሲሉት ሲደነግጥ በጣም ስታስተውለው ነበር። ሴትየቱ አደገኛ ሰው ናት። ቤተሰብ እንግዲህ ላይክ ሰብስክራይብ አድርጎኝ፣ እንደዚሁ አጠር መጠን ያለ ይዤላችሁ እመጣለሁ። ቤተሰብ ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።